ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነጻ ነው። የካሽኮ መተግበሪያ ለአጠቃቀም ቀላል ናቸው ዋና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽጎን መተግበሪያ ከአፕስቶር ስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል አጋራችን ስለሆነ እጅግ ነው ምናመሰግነው። ኮከብ 881 መሰላል፣ የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልግ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 ፈጣን አስተማማኝና ቀላል ብርሃን ባር። እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን፣ አንድ ፌም ጽናም ስነጥማ አንድ ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የቼልሲን የኮንፍረንስ ሊግ ድል አነሳን፣ ሌላኛውን ጉዳይ እንመልከት። በዚህ የውድድር አመት የኮንፍረንስ ሊግ አሸናፊ የሆነው ቼልሲ ነው። በዩሮፓ ሊግ ቶተንሃም አሸንፏል። ባለፉት አመታት በተለይ ከሻምፒዮንስ ሊግ ውጪ ያሉት ውድድሮችን የእንግሊዝ ቡድኖች ዶሚኔት እያደረጉት መጥተዋል። ይህንን ጉዳይ እናንሳ። የእንግሊዝ ቡድኖች በደረጃቸው ነው የሚሳተፉት፣ ነገር ግን የሚሳተፉት ቡድኖች ከሌሎች የአውሮፓ ቡድኖች ጋር ያላቸው የሀብት ልዩነት የገዘፈ ስለሆነ ይህንን ውድድር ዶሚኔት እያደ እያደረጉት ይገኛሉ። እንመልከታኝ ልክ ነው። ትላንትና ቼልሲ ያሸንፏል። ባለፈው ሳምንት ቶተናም አሸንፏል። ሁለቱም የአውሮፓ ውድድሮች ከቻምፒየንስ ሊግ በመለስ ያሉት ማለት ነው። የቻምፒየንስ ሊግ የፍጻሜ ጨዋታ የእንግሊዝ ተሳታፊ ቡድን የለውም። ነገር ግን ሌሎቹን የአውሮፓ ውድድሮች የእንግሊዝ ቡድኖች ናቸው ያሸነፉት። ይህንን ውድድር ከዚህ በፊት ዌስትሃም ዩናይትድ በ2023 አሸንፈውት ነበር፣ ኮንፈረንስ ሊግ የሚባለውን ውድድር እና አንዱ ትልቁ ጥያቄ እንግዲህ መቼ ስተወደደም ተጠላም ቡድኖችን ውጤታማነት ገንዘባቸውን ሚስ ማኔጅ ካላደረጉት በስተቀር የአውሮፓ ውድድሮች ላይ ወይ የትኛውም ውጤት 8 ወ 9 ፐርሰንት ኮሪሌሽን አለው። ከኢንቨስትመንት ቀጥተኛው የግንኙነት ነው ያለው የውጤት ግንኙነት። ከዛ አንቺ ሚስማኔጅ ካደረግሹ ያው ይሆን አለዛ። እና በዚህ አመት የእንግሊዝ ቡድኖች በሀብት አራተኛና ዘጠነኛ ስፍራ ላይ የተቀመጡት ሁለቱ ማንቸስተር ዩናይትድ 771 ሚሊዮን ዩሮ እና ቶተንሃም ዘጠነኛ ስፍራ ላይ የተቀመጠው ስድስት መቶ አስራ አምስት ሚሊዮን ዩሮ አመታዊ ገቢ ያላቸው ቡድኖች ናቸው። በዚህ ውድድር ላይ ፍጻሜ የደረሱት ያው ሁሉ ጊዜም በዝውውር ላይ ማስተዋል ይቻላል። የእንግሊዝ ክለቦችን የፋይናንስ አቅም፣ ዝውውር በመጣ ቁጥር የገንዘብ አወጣጣቸውን እያየሽ በቅደም ተከተል ብታስቀምጪ በእንግሊዝ ክለቦችና በሌሎቹ ክለቦች መካከል ግንኙነት የለው፣ በጣም ሰፊ ርቀት ነው ያለው ታለንት ነው ደግሞ ብዙ ገንዘብ የሚከፈልበት። ስለዚህ የእንግሊዝ ክለቦች የበለጠ ታለንተር ተጫዋቾችን ይይዛሉ ማለት ነው። ያ ሜዳ ላይ በደንብ ይንጸባረቃል እና ምርጦቹ አሰልጣኞች ዓለም ላይ ያሉ ብዙዎቹ ምርጦቹ አሰልጣኞች ወደ እንግሊዝ መጥተው መስራት ይፈልጋሉ። እንግሊዝ ታለንት አትራክት የሚያደርግ ነው። ዳይሬክተሮች ይመጣሉ። አስቶን ቪላ ስፖርት ዳይሬክተር ሞንቺ ነው። የአርስናል አዲስ ስፖርት ዳይሬክተር አንድሪያ ቤርታ ነው። እነዚህ ሁሉ በአውሮፓ በጣም የተደነቁ ናቸው። ፋቢዮ ፓራቲቺን መልሶ መምጣት ይፈልጋል ቶተናም ለምሳሌ። እና ተጫዋቾች ምናም ብቻ ሳይሆን ዳይሬክተሮች፣ ሲኦች፣ አሰልጣኞች እነዚህን ሁሉ መሳብ ይችላል። ፕሪሚየር ሊግ ከሌሎቹ የአውሮፓ ሊጎች ነው ደግሞ የሚወስደው እና ይሄ በአንዳንድ ውድድሮች ላይ በሚገባ ይታያል። ቻምፒየንስ ሊግን የእንግሊዝ ቡድኖች ዶሚኔት የሚያደርጉት አይመስለኝም። ምክንያቱም ቻምፒየንስ ሊግን ካየሹ የውድድሩን ባህሪ እዚህ ውድድር ላይ ሪያል ማድሪድ አለ፣ እዚህ ውድድር ላይ ባርሴሎና አለ፣ እዚህ ውድድር ላይ ባየር ሚኒክ አለ እዚህ ውድድር ላይ ፓሪሳን ሸርማ አለ። ስለዚህ እንደ ልብ የእንግሊዝ ትልልቆቹ ክለቦች የቻምፒየንስ ሊግ ውድድርን ዶሚኔት ሊያደርጉት ይችላሉ። በእርግጥ ባለፉት ጥቂት ዓመታት ቼልሲ ሲያሸንፍ፣ ሲቲ ሲያሸንፍ፣ ሊቨርፑል ሲያሸንፍ አይተናል። 2019፣ 2021፣ 2023 አለም አንዳንድ አመት እየዘለሉ ሲያሸንፉት አይተናል እና ይሄንንም ውድድር ርቀውታል ማለት አይቻልም። የክሎፕ ሊቨርፑል ሶስት ጊዜ ፍጻሜ ደርሷል። የጓርዲዮላ ማንቸስተር ሲቲ ሁለት ጊዜ ፍጻሜ ደርሷል። የፖቼቲኖ ቶተናም ፍጻሜ ደርሷል። ሁለት ጊዜ ኦል ኢንግሊሽ ፋይናል አይተናል። 2019 ሊቨርፑል ከቶተናም፣ 2021 ቼልሲ ከሲቲ እና እዚህም ውድድር ላይ ያን ያህል ሩቅ ናቸው ማለት አይደለም። ግን እንደ ሌሎቹ ውድድሮች ዶሚኔት ያደርጉታል ማለት አይደለም። ሌሎቹንም ውድድሮች ዶሚኔት ያደርገውታል እያልኩ አደለም። ግን ለወደፊቱ ይሄ የፋይናንስ የሀብት የኢኮኖሚ ልዩነት እየሰፋ ስለሆነ የሚቀጥለው ሰዎች ፕሪሚየር ሊግን አሁን ምን ይሉታል ሱፐር ሊግ የሱፐር ሊግን ለምድ የለበሰ ነው ይሉታል ፕሪሚየር ሊግ ሱፐር ሊግ የሆነ ኤሊት ነን ያሉ የበለጠ የፋይናንስ አቅም ያላቸው የራሳቸውን ልዩ ውድድር መፍጠር ወጥ ነው ወደ ተግባር ለመግባት ሞክረው ነበር ሳይሳካ ቢቀርም ግን በባህሪው እንደዚህ አይነት የተለየ ሊግ ወደ መሆን ሄዷል እና ኢኮኖሚያቸው ምክንያት እንግዲህ ማንቸስተር ዩናይትድና ቶተናም ወይ ትላንትና ቼልሲ ባላቸው የፋይናንስ አቅም ካየን ዩሮፓ ሊግና ኮንፈረንስ ሊግ ላይ መሳተፍ የለባቸው። አራተኛ ዘጠነኛ ና አስረኛ ስፍራ ላይ ናቸው። በዓለም ላይ ካሉ ክለቦች መካከል ያላቸው የፋይናንስ አቅም አራት ዘጠኝ አስር ቶተናም ዘጠኝ ቼልሲ አስር ባለፈው ዓመት በነበራቸው ገቢ፣ በእርግጥ በየዓመቱ ይለዋወጣል ግን ዴሌዎት በየዓመቱ ነው ይፋ የሚያደርገው። ቶተንሃም ለምሳሌ አምና በፕሪምየር ሊግ አምስተኛ ሆኖ ነበረ የጨረሰው በ2023/24 የፊስካል አመት 615 ሚሊዮን ዩሮ ገቢ ነበረው። አሁን ማንቸስተር ዩናይትድ እና ቶተንሃምን ትተሽ የተቀሩትን በዩሮፓ ሊግ የተወዳደሩ ቡድኖችን ኢኮኖሚ ብታይ ገቢ ብታይ ሊዮን 264 ሚሊዮን ዩሮ ነው ገቢ። 264 ከአንድ እስከ 20 ካሉት ውስጥ 20ኛ ነው። 264 ነው። ከቶተንሃም እንኳ ከእጥፍ ያንሳል ገቢው፣ የሊዮን ገቢ ከቶተንሃም በእጥፍ ያንሳል። ሌሎቹ የሉበትም የሚደራረሱ አይደሉም። ጭ አንዳንዶቹ በአንዳንድ ውድድሮች የገጠሟቸው ቡድኖች የማንቸስተር ናይት ለምሳሌ ቶተንሃም ከቦዶግሊምት ግሊምት ከሚባለው ቡድን ጋር ተጫውቶ ነበር አይደለም። ቦዶ ግሊምት አንድ ፐርሰንት ብቻ ነው ቶተንሃም ለደሞዝ ከሚከፍለው የሚከፍለው አንድ ፐርሰንት ብቻ ነው። አሸንፈናል ምናምን ብለው ይኮራራሉ። ኦኬ ግን አንዳንዱ ነገር ያን ያህል ያን ያህል በጣም የሚያኮራራ አይደለም ማሸነፋቸው ኤክስፔክትድ ነው እንዲሁም እና፣ ይሄ ደግሞ በጣም ትልቅ ልዩነት እያመጣ ነው። አንድ በጎ ነገር ካለ ግን እንደ ገንዘብ መጠናቸው ይህንን ውድድር ዶሚኔት እያደረጉት አይደለም። ምክንያቱም ብዙ የእንግሊዝ ክለቦች ሚስ ማኔጅ ይደረጋሉ። ማንቸስተር ዩናይትድ ሚስ ማኔጅ ተደርጓል። ቼልሲ ባለፉት ጥቂት ዓመታት እንደዚህ አይነት ሁኔታ ውስጥ ነበር። ስለዚህ ገንዘብ ኢንቨስት ቢያደርጉም አብዛኛው ገንዘብ ሚባክን ስለሚሆን፣ ሌሎቹ ክለቦች ደግሞ ሌሎቹ ሊጎች ውስጥ ያሉት ክለቦች ደግሞ ስማርት የሆኑ ክለቦች አሉ። አሁን ትዝ ይለኛል አምና የዩሮፓ ሊግ ፍጻሜን ካሸነፉ በኋላ ጃምፔሮ ጋስፔሪ ነው አንድ ነገር ተናግረው ነበር። እኛ ማሸነፋችን ብቻ ሳይሆን በእኛ ታሪክ ውስጥ ባለው ስፍራ ብቻ ሳይሆን፣ ሌላ ደስ የሚያሰኘኝ ነገር ሀሳብ ቦታ አለው፣ እሱን ነው የእኛ ድል የሚያሳየው ሀሳብ ቦታ እንዳለው የሚያረጋግጥ ነዋል አሉነታቸውን ምክንያቱም ከሌቨርኩሰን ጋር እንኳ ብታወዳድረው የአታላንታ ዌጅ ቢል አይደራረስም ጭራሽ በአርባ ምናምን ሚሊዮን ዩሮ አንዳንድ ክለቦች ለአንድ ተጫዋች የሚከፍሉት ደሞዝ ማለት ነው። አንዳንድ ሀብታም ክለቦች በአርባ ሚሊዮን በሀምሳ ሚሊዮን ዩሮ ደሞዝ ነው ጋስፔሪኒ ባለፉት ዓመታት ቡድናቸውን የገነቡት እና ደስ የሚለኝ በሀሳብ ባለድል ለመሆን በሚቸግርበት በዚህ ዘመን እኛ ስናሸንፍ አሁንም ቢሆን በሀሳብ ጉልበት ተስፋ መቁረጥ እንደማይገባ ማሳያ ነን፣ እኛ አሉ። የራሳቸውን ቡድን ሀሳብ እያጋነ ነው አይመስለኝም። እውነት እየተናገሩ ነው፣ ግን ሬር ነው እንደዚህ፣ ሬር ነው። ምክንያቱም ዳይሬክት ኮሪሌሽን ነው ያለው ኢንቨስትመንትና ውጤት። በቅርብ ጊዜ ራሱ አታላንታ፣ ፍራንክፉርት፣ ሴቪያ ብዙ ኢንቨስት ሳያደርጉ ይህንን ውድድር ያሸነፉ ቡድኖች አሉ። ቤቲስ ትላንትና ለፍጻሜ ደርሷል። ብዙ ኢንቨስት ሳያደርግ ትንሽ ሌፍት ሳይድድ የሆነ አካሄድ መርጦ ማለት ነው ሊመጣ ያለውን ነገር ግን ይጠቁማል። ምክንያቱም ቼልሲ አሁን በዚህ ዓመት ለምሳሌ ኖዋን አስታናን ሻምሮክ ሮቨርስን ዩርጋርደንን እየገጠመ ነው እዚህ ድረስ የመጣው እና ቼልሲ ኦፍኮርስ እንዲያሸንፍ እንጠብቃል። የመጀመሪያ ስድስቱንም ጨዋታዎች ነው ያሸነፈው። ሁሉንም የኖካውት ጨዋታዎች በደርሶ መልስ ያሸንፍ በትንሹ በሁለት ጎል አግሪጌት ነው ያሸነፈው። ሰባት ስምንት ስድስት ያስቆጠረባቸው ብዙ ጨዋታዎች ነበሩ። በአብዛኛው ቢቡድኑን የተጠቀመው ማርክ ጊዩ ነው ከፍተኛ ጎል ያስቆጠረው ፓልመር አልተሰለፈም። ቅድም እንዳነሳሁት ስምንት የአካዳሚ ተጫዋቾች ለመጀመሪያ ጊዜ ተሰልፈዋል። 18 ተጫዋቾች በፕሪምየር ሊግ ከተጫወቱት ይልቅ በዚህኛው ውድድር የተጫወቱበት ይበልጣል። ቻምፒየንስ ሊግን ብዙ ዶሚኔት ላያደርጉት ይችላሉ። ሌሎች ትልልቅ አሳዎች የቻምፒየንስ ሊግ ባህር ውስጥ ስላሉ ያንን ማድረግ ላይችሉ ይችላሉ ግን አሁን የእንግሊዝ ገበያ ብቻውን በተለይ ደግሞ በቲቪ ገቢ ምክንያት አንዳንድ ትልልቅ ኢንስቲትዩሽኖች ለምሳሌ ወልቭስ ከሚላን በላይ ገንዘብ ማውጣት ይችላል። የሆነ ጊዜ ወልቭስ ከሚላን የበለጠ ገቢ ነበረው ሚላን ሊያውም የሴሪያው አሸናፊ በነበረበት ሲዝን 2022 ወልቭስ ከሚላን በላይ ምክንያቱም በፕሪሚየር ሊግ የወረደው ቡድን መቶ ሚሊዮን ፓውንድ ነው የሚያገኘው አሸናፊ አሸናፊው 180 ሚሊዮን ፓውንድ ነው የሚያገኘው በፕሪሚየር ሊግ ግን ማለት በሌሎቹ ሊጎች ግን እንደው መካከለኛና ከዛ በታች ያሉት ቡድኖች ከ40 50 ሚሊዮን ዩሮ በላይ አያገኙም ይሄ የሀብት ልዩነት በውድድሮች ላይ እያደረጉ ባሉት ዶሚናንስ መታየት ይችላል አሁን እነዚህ የቼልሲ ሁኔታ ባለፈው ሳምንት የሁለት የእንግሊዝ ብሮች ለፍጻሜ መድረስ በ2019ም ቼልሲና አርስናል በዚህ ውድድር ላይ ለፍጻሜ ደርሷል። 2021 ላይ ማንቸስተር ዩናይትድ ለፍጻሜ ደርሷል። ዌስትሃም በ2021 ላይ ኮንፈረንስ ሊግን አሸንፏል። እነዚህ ምልክቶች የሚያሳዩን ነገር ምናልባት የእንግሊዝ እግር ኳስ አሁን ያለው የፋይናንሽል ዲስፓሪቲ ከቀጠለ፣ እንደዚህ አይነት ልዩነት ከቀጠለ በቃ የአውሮፓውን ውድድሮች በተለይ እነዚህ ሁለተኛና ሶስተኛ ስፍራ ላይ ያሉትን ውድድሮች ዶሚኔት ሊያደርጓቸው ይችላሉ። ከምስራቅ አፍሪካ ከምዕራብ ከምስራቅ አውሮፓ ቡድኖች ጋር በተለይ ያላቸው የፋይናንስ ልዩነት ግን በዛው በአምስቱ ሊጎች ውስጥም ያላቸው የፋይናንስ ልዩነት በጣም በጣም ሰፊ ስለሆነ አንዳንድ ጊዜ እኮ ከሀያ ሀብታም የአውሮፓ ክለቦች አስራ ሶስቱ የእንግሊዝ ክለቦች የሚሆኑባቸው ጊዜያት አሉ። በሀብት ሳይሆን በአኑዋል ሬቬኒው አንድ የሀብት መለኪያ ነው። ከሀያ አስራ ሶስት ያ እና የሚያስገርም የሆነ ጊዜ ከሴቪያ ወደ ወልቭስ ኮነው የመጡት ለምሳሌ ሰቪያ የአውሮፓ የዩሮፓ ሊግ አሸናፊ ከሆነ በኋላ ወደ ወልቭስ ነው የመጡት። ሎፔቴጊ የስፔን ብሔራዊ ቡድን የማድሪድ አሰልጣኝ ነበሩ እና አሰልጣኞችንም ጭምር እንደዚህ ታለንት ፑል ማድረግ የሚችል ነው። ስለዚህ በረጅም ጊዜ ሂደት ምናልባት እነዚህን ውድድሮች ዶሚኔት እያደረጉ ሊቀጥሉ ይችላሉ። ያለፉት ሁለት ሳምንታት የዚህ ነጸብራቅ ወይ ሊመጣ ያለውን ማሳያ አድርገን ልናያቸው እንችላለን። ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች፣ የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ የሚችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀ ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ፣ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን፣ ይላል አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ